ሰላም ሰላም ቤተሰብ፣ እንዴት ናችሁ? እንዴት ዋላችሁ? አማን ናችሁ? አለን፣ እግዚአብሔር ይመስገን። ዛሬ ደግሞ እናንተ ፈታዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ ቤተሰብ። ስለዚህ እናንተ ደግሞ በመጀመሪያ ሰብስክራይብ፣ ላይክ፣ ሼር ላይክ እያደረጋችሁ ቤተሰብ ይሄን ቁጥር ተመልከተው ዘጠኝ ዜሮች ተጽፈዋል መጨረሻ ላይ አንድ አለ ይሄ ቁጥር ስንት ነው ብልህ አንድ ነዋ ትለኛለህ ልክነህ አንድን ከመጨረሻ አንስቼ ከፊት ባመጣውስ ስንት ይሆናል አንድ ቢሊዮን ቦታ ሲቀየር ትንሹ ትልቅ ሆነ በህይወትህ ቅድሚያ የምትሰጣቸው ነገሮች እንዲ ነው ታሪክህን የሚገለባብጡት በአንተ ህይወት የፈጣሪ ቦታ መጨረሻ ከሆነ ሁሉም ነገር በዜሮ ይባዛል ብዙ ትሞክራለህ ትለፋለህ ግን አይሳካም። ቢሳካም አትረካም። ሕይወቴ ባዶ ነው፣ ለውጥ የለውም ትላለህ። ድሮስ ከአንድ በፊት ዜሮ ቢግ ተለተል ምን ለውጥ አለው? አንዱን ፈጣሪ ከፊት ስታስቀድም ግን ሁሉም ነገር ይቀየራል። ካጎነበስክበት ቀና ትላለህ፣ ዝቅ ካልክበት ከፍ ትላለህ። ዓለም የምትፈልገው ህልመቢስ ሰዎች ኖሩ ስ ህልመቢስ ከሆናችሁ ጠላት አይኖራችሁ። ህልመኞች ከሆናችሁ ግን ጠላታችሁ ሩቅ ሳይሆን ወንድማችሁ። በጣም ብዙ ምናምን እንዳትፈልጉ። በጣም ጂኔስ ተማሪ ሆኜ፣ በጣም ሰክሰስፉል የቢዝነስ ሰው ሆኜ፣ እንደዚህና እንደዛ ሆኜ ነው ጠላት ምናምን ብላችሁ የምታስቡ ከሆነ የዋዎች ናቸው። ሰው ማለት ማየት ይናፍቃል የእናንተን ዴስቲኒ መጨረሻችሁን በነገራችን ላይ መጨረሻችሁን ማየት የሚፈልገው ይሄ ሰው ጎረቤታችሁ፣ ወንድማችሁ፣ እህታችሁ፣ እናታችሁ፣ አባታችሁ፣ ዘመዳችሁ፣ አብሮ የሚሰራው ምናምን፣ ሲሳካላችሁ እንደ ከዋክብ ስደምቁ፣ እንደ ሰንደቅ ዓላማ ከፍ ብላችሁ ስትውለበለቡ ብቻ ለማየት የሚናፍቀው ህልማችሁ መንገድ ላይ ሲቀር የሰው ቤታችሁ ስትሆኑ ድሮም ብያል ነበር ምናምን ሊሉ አንዳንዶች